ዛሬ ቦምብ ባፈነዳች ብዬ ነበር። ላፍታ ትናፍቀኛለህ ወጥተህ እስክትመለስ። አረ ወይኔ እንደማልፈልገው ነገር ቢኖር እንደዚህ ሆኑን። ሰላም ቤተሰቦች እንዴት አመሻችሁ? እንዴት ናችሁ? እንግዲህ በቅርቡ የተለቀቀውን ነጠላ ዜማ ማየታችኋል። ማታ የሚለቀቀውን አላቅም። ነገር ግን ፍፄ እንዲሁም ደግሞ ሄኖክ እንዲሁም ቴዲ ተገናኝተው ዛሬ ቴዲ ያለውን ነገር ሰምታችሁታል። ምንድን ነው ከሀሚ ጋር ያለው ጉዳይ? እንግዲህ እኛ ምንም እንደሌላ ጠንቅቀን እናውቃለን። ነገር ግን እሱ እየተጓዘ ያለበት ነገር በጣም የእሷን ስም ለማጠልሸት የእሷን ስም ለማቆሸሽ፣ በዚህ ልክ ከዚህ ሁሉ ጎረምሳ መካከል አንድ ቀን ወድቅ አግኝቻታለሁ፣ አንስቻታለሁ፣ እና ቤቷ ገብቼ እንደፈለግኩ የመኖር መብት አለኝ፣ እናንተ አያገባችሁም፣ አይመለከታችሁም ነው እያለ ያለው ቴዲ ማለት ነው። ስለዚህ ብሩኬ ይሄንን ልጅ ምንም መጨረሻውን ሳታይ ወዴትም መሄድ እያለብህም ባይነኝ እኔ። ሲቀጥል ደግሞ ዛሬ ፍፄ ትክክለኛውን ነገር ተናግራል። ምክንያቱም እዚ ቴዲ ከሃይሚ ምንድን የሚፈልገው ነገር ሰምታችኋል። እኔስ ብሩኬ ሳይሆን አብሮ መሆን ያለበት እኔ ነኝ ነው ያለው። እኔ ነኝ እሷ ፈቃደኛ ናት እሷ ፈቅዳለታለች ማን ነው እሱ አስገድዷት ነው እንዴት ነው አብሯት የሚሆነው የት ያውቃታል ምንስ ቢተማመን ነው በዚህ ልክ እሷን እንዴት እፈልጋለሁ ብሎ በዚህ ልክ ሻንጣውን ማለት ሻንጣውን ይዞ መምጣት እንዲሁም ደግሞ ምን ሞራል ተሰምቶት ነው እሱ በዚህ ልክ እሷን አብሬሽ እኖራለሁ ብሎ ሰጣገባ ከነዚህ ሁሉ ወንድሞቿ ጋራ ሰጣገባ የሚገባው እንግዲህ ሄኖክም ሄኖክ ነው የምታውቁት ነው ብሩክም ብሩክ ነው እንደምታውቁት ነው ፍፄም ፍፄ ነው ታውቁታላችሁ እሱ ትናንትና መጥቶ እንዴት ነው ብሩክ እንኳን ተለያየ እንኳን ሄደ የምፈልገው ነገር ይሄ ነበረ በጣም ደስ ብሎኛል ብሎ በጣም በቃ በሀራካት እየተናገረ ነበር ማን ነው እሱ ምንድን ነው ስለዚህ አንድ እናንድ ይሄ ልጅ የተከፈለው ብር አለበት ስነስርዓት ሀይሜና ብሩኬን እንዲ ያለያያቸው የተደረገ ነገር አለ። በውስጥ ለሷ ምን እንደሚጽፍላት ስለ ብሩኬ አይታወቅም። እኛ በሴቷ ጉዳይ አልን እንጂ ሀይሚ በሱ በኩልም ምን አይነት መረጃ እንደሚመጣላት የምናውቀው ነገር የለም። ውስጧን የሚያቆስል ውስጧን የሚያደማ ነገር ምን እንደመጣላት አናቅም። እኛ ያው ብሩኬን ያው በግልጽ ስለተነገረች በግልጽ ስለተወራ ፍቅረኛው እሷ ነች እየተባለ ስለተባለ ነው የደመደም ነው። ነገር ግን ይሄ ልጅ በውስጥ ምን እንደሚላት ለሀይሚ የምናውቀው ነገር የለም። ብሩክ ጋ ጥላቻ እንዲኖራት ከብሩክ ጋር አብራ ጥሩ ነገር እንዳይኖራት ምን እንደሚጽፍላት አይታወቅም። እንግዲህ በቅርብ ርቀት ካላየ ብሩኬ የሀይሚን ስልክ ካላየ አያቅም ምን እንደሚባባሉ። ስለ በዚህ ልክ ሞራል ተሰምቶት እነዚህ ሁሉ ወንዶች አቁሞ ብሩኬ እንኳን ተጣላልኝ፣ በጣም ደስ ብሎኛል። የምፈልገው ነገር ይሄ ነው። ሀይሚስ እንዴት ነው ትቀበለዋለች ማለት ነው? ከእሷ ጋር ምን ያክል ይሄንን እድል ይሄንን ያወራውን እድል ከእሷ ጋር ለመሆን በምን ያህል ኮንፊደንስ ቢያገኘው ነው ምን ያክል ሞራል ብትሰጠው እንዴት አድርጎ። እኔ አሁን ሀይሚና ቴዲ ተገናኝተው ሀይሚ የምትመልሰው ምላሽ መስማት ናፈቀኝ። ቤተሰብ እና ብሩኬ የዚህን መጨረሻ ሳታይ መጨረሻውን ሳታይ የትም ሀገር ንቅንቅ ማለት የለብም። አዎ፣ ደክመሃል፣ ረፍት ያስፈልግሃል። ግን ከቅርብ ርቀት ሆነ የዚህ ልጅ መጨረሻ ማየት አለብህ ብዬ አስባለሁ። እስካሁን ብዙ የከፈልክለት መስዋዕትነት በስተመጨረሻ የሆነ ፍሬ ሊያፈራ ሲል የሆነ ፍሬው ማጨንገፍ ጥሩ አይደለም ብዬ አስባለሁ። ምክንያቱም እናንተ እያላቸው ይህች ልጅ መደፈር የለባትም እንዴት ቢደፍራት ነው? በዚህ ልክ እኔ ነኝ እሷ ጋር መኖር ያለብኝ ብሩክ አያስፈልጋትም፣ እንኳንም ተለያት። እኔ እንዲለያይ ነው የምፈልግ የነበረው ብሎ እኮ በጣም በደስታ እኮ ነው ሲያወራ የነበረው። ፍፄም ትክክለኛውን መልስ መልሶለታል። እንደገና ደግሞ ምስጋና ትላንት ብሩኪ ያቀርቦ ነበር ምስጋና ያቀረበው ያው ስላደረጋችሁና እሱ ደግሞ ምስጋና ያቀረበበት ምክንያት እናንተ እኔና ሀይሜን አንድ ለማድረግ ጥራችሁ ነበር፣ ነገር ግን አልተሳካም። እሷ ምንም ልትግባባኝ አልቻለችም። ከመለየት ወደኋላ አላልኩም ለማለት ያክል ነው እንጂ ምስጋና ያቀረበው ያን ያክል ምስጋና ይገባቸዋል ብሎ አይደለም ያቀረበላችሁ። ነገር ግን እናንተ ማገላለጫችሁ ጥሩ ነው። እነሱ ተለያይተው እናንተ መሸለም ወይም ደግሞ ምስጋና ሊቀርብ አይችልም። እውነት ነው፣ ትክክል ነው። ነገር ግን እዚህ ጋር ብሩኪ ያመሰገንበትን መንገድ ለፍታችሁ ጥራችሁ ነበረ፣ ነገር ግን ባለመሳካቱ በጣም አዝናለሁ ነው ያለው። ለእኛም ለኦዲየንሶቹ ከሀይሚ ጋር እንድንሆን በጣም ብዙ ሰው ትፈልጋላችሁ፣ ብዙዎቻችሁ ደስ ይላችኋል። ግን ደግሞ እኔ ካላመነችኝ እንዴት ብዬ ከሷ ጋር መቀጠል እችላለሁ? ነገሮችን የተወጆ ስለመሰለኝ ደስ ብሎ የነበር እሷ ቤት ስገባ ብሏል። ግን ደግሞ አልተውኩትም አለች ብሏል ብላለች። ደግሞ እውነቱን ለመናገር አሁን ብዙዎቻችሁ እየተንጨረጨራችሁ የኋላችሁ ዛሬ ለምን ሄዳለሁ አላት። ስለ ልጅቷ ለምን አልተናገራትም? ለምን ምን አላላትም? ስለ ልጅቷ ያለውን ነገር ባግራውንድ እያውራ ከካሜራ ጀርባ ያውራት። ካሜራ ላይ ማውራት አይጠበቅበትም። ግዴታ አይደለም። ይሄ ያለፈ ታሪክ ስለሆነ ካሜራ ላይ አውርቶ የሆነ ኮሽታ ሲፈጠር እናንተ እያንጠለጠላችሁ እንድታመጡ አያስፈልግም። በቃ ያለፈ ታሪክ ነው። ሀይሚ መስማት ፈለገች ከካሜራ ጀርባ ይንገራት። በቃ ማመን ካለባት ትመን፣ ካላመነች ደግሞ እሷም መብት አላት፣ እሱም መብት አለው። በቃ እረፍት ይውሰዱ። ከረፍት በኋላ ሲገናኙ በአዲስ መንፈስ አዲስ ነገር ያስባሉ። ስለዚህ ምንም አዲስ ነገር የለም እና ደግሞ በቃ ዛሬ የዘፈነችው ሙዚቃ ራሱ እንኳን ሄደህ እንኳን ርቀኸኝ ወታ እስክትመለስ ትናፍቀኛለህ የሚል ነው። ሰምታችኋል። ስለዚህ ወሽ መጣቸው ብጥስን ያለው ዛሬ ኦማይጋድ የኔ አወዛጋቢዎች፣ እኔ የምንላርጋችሁ ብሩኬ በዚህ በኩል አንድ አወዛጋቢ ሀይሜ በዚህ በኩል አንድ አወዛጋቢ ሰው ከራሳችሁ ጋር ሆኑ። መጨረሻውን ሳታዩ ማንንም ለመፍረድ፣ ለመውቀስ፣ ለመስደብ አንቸኩል። ሁሉም በየራሳቸው የተሰጣቸውን ገጸ ባህሪ እየሰሩ ይገኛሉ ማለት ነው። ምንም አዲስ ነገር የለም። በቃ ይሄ ማለት ብሩኬና ሀይሜ የስራ እድልን የፈጠሩት ትላንት፣ ፍፄ፣ ዛሬ ሄኖክ፣ ከዛ እያለ ይቀጥላል። ከመካከላቸው የጠፋው እንግዲህ ቢኒ ነው። ቤኪም ደግሞ ካሜራ ማን ነው? ስለዚህ ስራ እየሰሩ ነው። መታገስ ልመዱ። በቃታሽ ቃብጡ። እስከ መቼ ድረስ አስቃርጣችሁ ትገፉታላችሁ? እስከ መቼ ድረስ ነው የሀይሚ ኑሮኛ እንኑርላቸው የምትሉት? በጎቹ እስከ መቼ ነው ስለ ብሩክ የሆነ ነገር ሲጻፍ የሆነ ነገር ሲሰራ እያያዛችሁ እስከ መቼ ነው የምትረጉሙት? በራሳችሁ ጭንቅላት አትመሩ። በራሳችሁ ተመሩ እስኪ እሱ እኮ ለእያንዳንዷ ለምትናገረው ንግግር ነው መልስ እየሰጠ ያለው። የእናንተ ሜሽን የእናንተ ምን መች ስራ ጠፋበት? ስራ ጠፋበትም እኮ ሜሽን አይቶ አይመልስም። ሜሽን የሚያደርገው ሰው የሚያድንቀው ሰው የሚወደውን ሰው መሆን ያለበትን በመካከላቸው መከባበርና መፋቀርን የሚያመጣ ነገር ነው ያደረጉላቸው። እናንተ እኮ በሀይሚ በኩል ብዙ ነገር እየጻፋችሁ እኮ ታግ ታደርጋላችሁ እኮ፣ ሜሽን ታደርጋላችሁ እኮ፣ ነገር ግን እሱ ምንም አይናገርም። ስለዚህ ሰከን በሉ በቃ ረጋ ረጋ ያለ ወተት ቅቤ ይወጣዋል፣ ይባላል። ስለዚህ ሰከን በሉ ሰከን በሉ። ለማንኛውም ዛሬ ሃይሚ ማታ የሚለቀቀው ቪዲዮ ባላቅም ማለት ነው። በጣም በጣም በጣም ደስ ብሎኛል። ምክንያቱም እንደዛ ትናንትና ቁጥ አርጋቸው ስትረግጡት እኔ እኮ ብያቸዋለሁ ሀይሚ ብሩኬ ሲረገጥ አንድ ቦምብ ታፈነዳለች ብያቸዋለሁ። ብሩኬ ሲረገጥ ብሩኬ መጥቶ አንድ ቦምብ ያፈነዳል። ስለዚህ እኔ በጣም ደስ ያለኝ የማታውን በጥሩ ነገር ምንሰማበት ቀን ይሁን እላለሁ። ዛሬ ማለት ነው። ቤተሰቦችዬ ፈጣሪ ያቃል ስለ ሁሉም ነገር ቻናሌ ላይክ፣ ሰብስክራይብ፣ ሼር ያርጋቸው ቤተሰብ ሆኑ። እንዲሁም ለመሰጡኝ ለመሰጡኝ ሞራል ነገር ነው ማመሰግነው። በብሩክና በሀይሚ በኩል እስከ መጨረሻ ድረስ እንፋለማለን። ማንም ሰው ተስፋ መቁረጥ የለብንም። የምናየውን ነገር በትክክለኛው መንገድ እየተናገርን አብረን እንቀጥላለን። አመሰግናለሁ ቤተሰብ። ማታ በጥሩ ቪዲዮ ያገናኘን ፈጣሪ። ባይ